እኛም ብለን ነበረ፣ ይሄ ሰርግ እንደማይሆን እኮ እናቃለን። ዝም ብለው እየሰከሱን እንደሆነ ማወቅ ችለናል። ለማንኛውም ብዙ በጎች ግን እውነት መስሏቸው ብዙ ዝግጅት አድርገው ምናምን ነበር። አትዘጋጁ፣ በቃ ቦሌ ደርሰው ሲሳፈሩ ካላያችሁ እንዳታምኗቸው። ለማንኛውም ማስጠንቀቂያ ና ማሳሰቢያ እየሰጡ ነው። ፍራንክ ቢሆንም በፍራንክ መልኩ እውነታውን እየነገሯችሁ ነው። እያንዳንዳችሁ ግን አይገባችሁም፣ ችግር እኮ አይገባችሁም። በቀጥታ ካልተነገራችሁ እናንተ የሚገባችሁ ሰው አይደላችሁም። ለማንኛውም ልንቀር እንችላለን፣ ላይሳካልን ይችላል፣ የዱባይ ጉዞ እያሉ ነው። አዎ በቃ በቃ ይሄ እውነታው ነው። በቃ አመኖ ተቀበሉ። አት እነሱ መሰከስ ነው። ዓመት ሙሉ ልንጋባ ነው ልንጋባ ነው። ተጋብተው አያውቁም። ዓመት ሙሉ ሽማግሌ እንልክ ነው። ሽማግሌ ኖ ተልኮ አያውቅም። ዓመት ሙሉ ሁለት ዓመት አሁንማ ዱባይ ሁለት ዓመት ሊሆን ነው። ዱባይ ልንገባ ነው። አውሮፓ ልንገባ ነው። ጀርመን ልንገባ በቃ ያላሉ ነገር የለም። ይሄን ደግሞ የሚያምኑ በጎቹ ናቸው። እኛ እናምንም ሲጀመር፣ እኛ ማለት ነው እንደዚህ እንደሚሰሩ የዩቲዩብ እንደሆነ ገብቶናል። ግን ደግሞ ብዙ ጅሎች አሉ ዱቢየሎ ገዝተው የሚጠብቁ አስፈቅደው እንትናቸውን የሆነ ወጪ አውጥተው የሆነ ነገር ገዝተው ስጦታ ብለው ምናምን የሚጠብቁ ጅላሉ ማለት በጎች ማያውቁ ስለ ዩትዩብ ስለዚህ አሁን በፍራንክ መልኩ እውነቱ እየተነገራችሁ ነው ከገባችሁ ማለት ነው ጅሎቹ አይመጡም ገና ድራማ ይጀመርላቸዋል ነገ ከነገ ወዲያ ሌላ አዲስ ድራማ ክሬት ያደርጋሉ ያኔ እንግዲህ አምናችሁ ለመቀበል እንዳይከብዳችሁ ተዘጋጁበት ልላችሁ ፈልጋለሁ ሲቀጥል ደግሞ ማለት ነው ፍቅርዬን በአሽሙር ባሽሙር ስትናገሩ የነበርሽው ሴትዮ ደህና ነሽ እንዴነሽ ገና ገና ገና ፍቅርዬ ፈንጠዝ ትላለች። ከመኪናም በላይ ቤት ቤት ነው የሰጣት እኮ ያንቺ ባልሽ ማለት ነው። እኔ ግን ማለት ነው ሩታ በሌሊት ያንን አሽሙር ልጥፍበት የቻለችው መንገድ ምን ይመስላችኋል? እኔ ግን ስጠረጥር አብረሽካ ሩታና ቅፎ ፍቅርን ቻት እያረግ እንዳይሆን ከፍቅር ፍቅር የኔ ልዕልት፣ የኔ ተመራጭ፣ የኔ ቆንጆ ማለት ነው። እንዴት ናቸው? ደህና ናቸው። በጣም ደህና ነኝ፣ እግዚአብሔር ይመስገን። ለማንኛውም ሰሞኑን ስላልተመቼ ነው። ግን ደግሞ ዛሬ የሆነ ወሬ ላወራቸው አስቤ ነበር ግን ስላልተሳካ ሊቀርቻለ ማለት ነው። እስከዛው ሰብስክራይብና ላይክ አድርጉ በደንብ እስከምንገናኝ ድረስ ይሄ ስራ እስከሚያልቅ ድረስ። ያኔ ማለት ነው እንዴት እንደምንቦጫጨቅ እንታያለን። ብቻ ሄ ወር ይለቅ ለማንኛውም ማለት ነው። እናንተ ጅሎች ማለት ነው ያመናችሁ ሰርጋለ ዱባይ ምናምን እያላችሁ የምትሉ እንደው ጭራሽ የለም። ታያላችሁ ታያላችሁ። ባለፈው ራሱ ካናዳ ስትል እንደምትቀርብንም እየነገርናችሁ ነበር። ይኸው የሆነ ድራማ ክሬት አድርገው ነው የሚቀሩት። በቀጥታ አይነግሯችሁም። በቃ ይህን ማወቅ አለባችሁ። በቀጥታ አይነገርም ተመልካች እንዲያምን በዞውም ለቪው ለቪዲዮ ለምናምን ሁሉም በግሩፕ እንዲሰሩ ነው። አሁን ለምሳሌ አብረሽና ሩታ ዱባይ ልንሄድ ነው አሏ። ባለፈው ዳኒ እንደዛ ብሎ ዋሽ የሁለት ትኬት አለ ጽጌ በገ ገዛች ሜሪ የሆናለች። አሁን የቀረው ማን ነው? ስለ ዱባይ ቪዲዮ አንድ የቀረው ማን ነው? እንትና ይሄ አሁን ዛሬ ኢሶ። አንቺ ልጅ ግን ማቆራመጥሽ ናት። ተይም እንዴ አሁን እያቆላመጥሽም ነው እንደ ቪው ፊቱ። ኢሶ ኢሶ አያምርብሽም ባክሽ። እናታቆላምጭ ደ ኢሶ ኢሶ። ምንድን ነው ኢሶ? እዚ አላማረኝም። ይሄ ኢሶ የሚባል ስም ደ ኢሳቅ ቀጥታ በቃ ያምራል። ኢሳቅ የሚባል ስም እና እንደዛ ብለው ማለት ነው። ሰክሰው ሰክሰ አሁን ይሳቅ ብቻ አንድ ቪዲዮ የቀረው በይሳቅ ነገ ይሰራል። በቃ ይሄን ሳምንት ይሳክሱናል። በቃ ለኔር ነው ቬሎ ልንመርጥ ነው። ቬሎ መረጥን ብለው አንድ ነገ ይመጣሉ። ነገ ማስታወቂያ ነው። ነገ ማስታወቂያ ነው። ቬሎ ማለት ነው። እኔ አሁን ይሄን ምን ነግራችሁ ለምን መሰላችሁ? እናንተ አሁን እህቶች ናችሁ። በግ በግ ስለሆናችሁ እህቶች ናችሁ። ደሞ በግ ደግሞ ታውቃላችሁ፣ የዋህ ነገር ነው። የዋህ የዋህ የዋህ በእውነት ጽጌ እኮ ባለፈው በግ አመጣች ላቸው። በግ አመጣች ለምን ይመስላችኋል? በጊዜ ልመጣ ነው አለች። አይ ጽጉዬ የኔ እናት በግ ዱባይ ድረስ አታንጭ እዚህ በግ አሉ አይደል እንዴ? እነሱን የሚደግፉ ይደግፉ እኮ በጎቹ አሉ። አይ አታውቂም እንዴ አልሰማሽም? በጊዜ እንደሚመጣ። አይ የኔ እናት፣ ለማንኛውም በግ አታምጭ፣ የኔ እናት። በጎቹማ እዚህ ተሰብስበው አሉልሽ እናቴ፣ ቲክቶክ ተጥደው የሚውሉትና። በአሽሙር እየነገረቻችሁ ነው ከገባችሁ ከገባችሁ በአሽሙር እየተነገራችሁ ነው። በግ ማለት የእናንተ ስም ነው። አያችሁ፣ የእናንተን ስም እየገለጸች ነው። በግ ይዤ ለሄር ነው ማለቷ። ስትመጡ በጎች ነው የሚቀበሏችሁ ማለት እኮ ነው። አቤት አቤት አቤት፣ አገላለጽ! አይ አእምሮ! አይ ጽጌሻ ጽጌሻ ማለት በአሽሙር ልክ ልካችሁ እንደ ነገራችሁ፣ በእውነት በግ ማለት በጎቹ ሲመጡ እቀበላቸዋለሁ። ይሄ ነው የሚቀበሏችሁ ለበጎቹ በግ ይዤ ልሄድ ነው እያለቻችሁ ነው። እና ጽጌ እንግዲህ በግ ይዤ ልሄድ ነው ብላ እየሳከሰችን ነበረ። ያው ለናንተ ነው ማስታወቂያ ነው ገባችኋ? ነገ ቬሎን እንሰራለን። ቬሎ ማስታወቂያ ያመጣሉ። ቬሎ ገዙ። እናንተም ቬሎ ትገዛላችሁ። በሩታዬ አይነት በሷ ከለር ነው የምገዛው፣ ተመሳሳይ እንዲሆን ሚዚዋ ስለመሆን እያላችሁ። አይ እናንተ ነገር ቬሎ ትገዛላችሁ ማለት ነው። ከዛ በኋላ እነሱ ይቀራሉ። ይህን ምላችሁ ለምን መሰላችሁ? እነሱ መጡ አልመጡ ለእኔ ማፊ ፋይዳ፣ ምንም ትርጉም የለውም። እኔ ቢጋቡ ቢወልዱ ደስ ቢላቸው በጣም ነው ደስ የሚለኝ። የእውነት እኔ እወዳቸዋለሁ፣ አልጠላቸውም። ግን የሚሰሩ ስራ አንዳንዴ ስለሚያናድደኝ ነው። ሰውን የሚያስጠላ ማያስተምር ሲሆን እናገራለሁ። አዎ መናገር መብቴ መሰለኝ። እና ደግሞ የምትሳደቡ በጎች አላችሁ። አቤት ጥንብር ኩሴን ውጥጥ ርገዘሉኛል። አቤት አቤት አቤት። አይ እናንተ ሲመክሯችሁ ስድብ ነው የሚመስላችሁ። ስትመከሯት ሰውም ራሳችሁ ነው የምትጎዱ። እኔ ምን አገባኝ እኔ ምን አገባኝ እኔ ራሴ ራስ ያቃሉ። አትሳደቡ፣ ገባችኋል? ምን አገባችሁ? በራሴ ቻናል ካልተመቻችሁ ደሞ አትምጡ። እና ምን ነግራችሁ ነገር ለምን መሰላችሁ? እነሱ ተጋቡ አልተጋቡ ሄዷል ሄዱ ምን አገባኝ? እና ደመቁ። ፍቅርዬን አትንኪብን እናቱ ባሽሙር አትሰክሽንም ይመስለኛል ከአንጂ ጋር ተኝቶ ፍቅርዬ ጋቻት ያደርጋል። መመረጥ እኮ ነው መወደድ። ገባሻ በደንብ እንደምትበልጣት ማወቅ አለባችሁ። ሲጀመር ማለት ነው ፍቅርዬ በሁሉ ነገር በአነጋገር በመልክ በከለር በምናም በምናም ነው በእድሜ በእድሜ ሞቀቀለናት እኮ ፍቅር እኮ ግናም ይጥጥዬ ልጅ ናት እሷ አጅዝ ናት። አሮጊዝ ናት። በነገራችን ላይ አሮጊዝ ናት። ትልቅ ሰው ናት። ለአንተና ትክክለኛ ሚስቱ ፍቅር ናት። እንደውም ትበዛበታለች። በነገራችን ላይ እዚች ጋር ነው የሚመጣጠኑት። በነገራችን ላይ ሩታ እኮ ፊልተር ምናም የካፕልቅ ለቅቀ እያረገች ፊቷን አመድ እየተቀ ተጠቃሽ ነው፣ እንጂ ብታያት ማለት ነው ዝንጀሮ ናት፣ ዝንጀሮ ፊት ናት። የሆነ ቪዲዮ ላያችሁም እንዴ የከንፈሯ መቀርፎድ ኦማይጋድ፣ ለማንኛውም እኔ ለመሳደብ ፈልጌ ሳይሆን እናንተ ናቸው መጥፎ ነገር የምታነጋገሩ። ከፍቅር እየጋር ታወዳዷ በቃ ፍቅር ማለት ነው። በቃ ጥርት ያለች ክብሯን የጠበቀች በስነ ስርዓት። እኔ ኮ እንትና ኮ ፍቅርን ባሽሙር ስትሳደቢ ማለት እንዱ ሼም የለሽም እንዱ፣ እንደዛ ለምነሽ እግሩ ስር ወድቀሽ በሽማግሌ አስለምነሽ ቤተሰቦች ሳይቀር ለምነው የቤተሰቦችሽን ክብር ጥለሽ ረግጠሽ። ፍቅር ኮ የቤተሰቧን ክብር አክብራ ማለት ነው። ቤተሰቧን አክብራ፣ ቤተሰቧ ያላትን ሰምታ ነው ከተ ፈቀድላት ነው መጥቶ ነው ገባሻ። እና ከፍቅር እየጋር ልትወዳደሪ በጣም ብዙ ነገር ይቀርሻል። ሲቀጥል ደግሞ አታወዳድሯት፣ ፍቅርን ከማንም ጋር አታወዳድሯት። በጣም ምርጥና ጎበዝ፣ በራሷ ኮንፊደንስ ያላት በቃ ምን ልበላችሁ፣ በጣም ጎበዝ፣ ለቤተሰቡ አክበር ያላት ምናምን፣ ምን መስራት ምን ማድረግ እንዳለባት በደንብ የምታቀልች ናት። ብቻዋን እዚህ የደረሰች ናት፣ ያለማንም ደጋፊ ያለማንም ያለማንም ሶ ፍቅርን ከማንም ጋር አታወዳድሯት ና አትንኩ፣ ፍቅርን አትንኪ። ሴትዮ ራስሽን ችለሽ ሂጂ በቃ። አሁን እየቀናች እኮ ነው፣ ትቀማኛለች የሚል ስጋት በውስጡ አለ። በራስሽ ኮንፊደንስ ሊኖርሽ ይገባል። በቃ ኮንፊደንስ ሊኖርሽ በቃ፣ ጎበዝ በራስሽ ኮንፊደንስ ካለሽ ኮ በሰው አትቀኝም፣ ትቀማኛለች አትይም፣ ምክንያቱም አንቺ ስለምትበልጫት ስለዚህ በቃ እንደማትበልጫ ስለምታውቂ የቅናት መንፈስ፣ ሌላ አእምሯን የሚጥል ነገር ምናምን ለመናገር ትሞክራሽ፣ ግን አይሳካምና። በጎችዬ ልመክራችሁ የምፈልገው ነገር ምንም ነገር እንዳትገዙ እንዳትጠብቁ። በቃ ልንቀር እንችላለን እያሉ እየነገሯችሁ ነው። በቃ ቀድሞ እያስረዷችሁ ነው፣ ከገባችሁ ማለት ነው።